ሰላም ሰላም ያው ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አሁ ለሁሉም በኦንላይን ትምህርት ቤቱ አማረኛ እንግሊዘኛ ሂሳብ ና እንዲሁም ሌሎችም ትምህርቶች እየተቀበለ በአራት ሰዓት አስተማሪዎች በሚፈልጉት ሰዓት እየተቀበለ እያስተማረ ይገኛል። ከእኛ ጋር መማር የምትፈልጉ ልጆች አማረኛ እንግሊዘኛ ሂሳብ ና ሌሎችም ትምህርቶች መማር ስትፈልጉ ህታች ላይ የሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። እሱን አንስታችሁ በኢሞ በዋትሳፕ በቴሌግራም ወይም ደግሞ በቀጥታ መስመር ብትደውሉልን በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። በዛሬው የትምህርት ዝግጅታችን በክፍል ሶስት በሶስተኛው ክፍላችን የአማርኛ ፊደላትን ክፍል ሶስት እንዴት አድርጋችሁ ቃላትን ድምጻቸውን እንዴት እንደምትለዩ እንዲሁም ደግሞ ከድምጻቸው ጋር ቅርጻቸውንም አያይዛችሁ በአንድ ላይ እንዴት እንደምትለዩቸው በመጀመሪያ ከግራ ወደ ቀኝ ከመጀመሪያ ፊደላት ወደ ሰባተኛ ቤተሰቦቻቸው ከዛ በመቀጠል ደግሞ ከሰባተኛ ቤተሰቦቻቸው ወደ አንደኛ ቤተሰቦቻቸው ከዛ በመቀጠል በየቤተሰቦቻቸው አንደኛ የፊደላትን ቤተሰብ ከላይ ወደ ታች፣ ሁለተኛ የፊደላትን ቤተሰብም ከላይ ወደ ታች እንደዚህ ውስጥ ከሰባተኛ ድረስ ባለ ቤተሰቦቻቸው እያንዳንዳቸውን ቅርጻቸውና ድምጻቸውን እንድትለዩ ረጋ ብዬ እናንተን ጀማሪዎችን በሚመጥን ፍጥነት እየጠራሁ የማሳያችሁ ይሆናል። ከዚያ በተጨማሪ ደግሞ በየራሳቸው በመካከላቸው ያለውን የቅርጽ ልዩነትና ተያያዥነቱን አሳያችኋለሁ። በቀላሉ ቅርጻቸውንም ጭምር እንድትለዩ ማለት ነው። እስከ መጨረሻው ተከታተሉ፣ ታተርፉበታላችሁ። ሳብስክራይብ ያላደረጋችሁ ደግሞ እነዚህ ተከታታይ ትምህርቶች በምንለቅበት ሰዓት እንዲደርሷችሁ ሳብስክራይብ አድርጉ። ላይክ፣ ሸር እያደረጋችሁ ደግሞ እንዲሁ ለጓደኞቻችሁ ብታዳርሷቸው ወይም እንዲደርሳቸው ብታደርጉ ለእናንተም በሰዓቱ እንዲደርሳችሁ ይሆናል ማለት ነው። በመጀመሪያው በዛሬው ዝግጅታችን እንግዲህ ከክፍል ሶስት ዝግጅታችን ነው። ክፍል አንድ እና ክፍል ሁለት ስምንት ስምንት ፊደሎቹን አስራ ስድስት ፊደሎችን አምጥተንላቸዋል ማለት ነው። ዛሬ ደግሞ ሌላ ስምንት ፊደሎች እንደዚሁ መርጬ ይዤላቸው መጥቻለሁ። እነዚህን ስምንት ፊደሎች በቀላሉ እንዴት እንደምትረዷቸው አሳያቸዋለሁ። እስከ መጨረሻው ተከታተል። እንግዲህ የመጀመሪያው ፊደል በዛሬው ዝግጅቴ ከ ነው። ከኩ ሂ ካ ኬ ክ ኮ። ቀጣዩ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ እነዚህን እንደዚህ እያደረግህ እምንጠራቸው የምታዩአቸው ከቀኝ ወደ ግራ ድምጻቸውን ስሰሟቸው የሆነ ግጥማዊ ነገር ወይም ደግሞ በቀላሉ ለመያዝ የማያስቸግር ነው። ስለዚህ መጀመሪያ እንደዚሁ ከቀኝ ወደ ግራ ከማለቴ በፊት ከግራ ወደ ቀኝ ጠራላችሁና ከዛ ደግሞ ከቀኝ ወደ ግራ በአንድ ላይ እንዴት እንደሆኑ ቅርጻቸውንም ድምጻቸውንም በቀላሉ እንድትይዙ ላደርግ ስለሚያግዛችሁ በዛ መንገድ ላሳያችሁ።

እዛ ሄ ወ ው ዊ ዋ ዌ ዉ ዎ ከዛ ከዚህ ጀምሬ

ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ። አሁን እንደዚህ በቀላሉ እንደምታያቸው ከግራ ወደ ቀኝ ከዛ ደግሞ ከቀኝ ወደ ግራ እንደዚህ ወደዛም ወደዛም እያዟዟራቸው ብጠሯቸው የበለጠ በቀላሉ ልተረዷቸው ትችላላችሁ። አሁን በዋናነት ስለ ቅርጻቸው ለማውራት ግን ድምጻቸውን እንደዚህ ከጠራን ቅርጻቸውን በቀላሉ ለማወቅ መጀመሪያ እነዚህን የመጀመሪያ ፊደላትን ማወቁ ያው ይመከራል። ብዙ ጊዜ ባይዘው ድምጻቸውንም ቢሆን ለመጥራት እነዚህን የመጀመሪያዎችን ፊደሎች ማወቁ አስፈላጊ ነው። አሁን ለምሳሌ መጀመሪያ እነዚህን ከ ኸ ወ ዐ ዘ ዠ የ ደ እነዚህን ስምንት ፊደሎች በዛሬው ትምህርታችን ይዘናቸው የመጣን ፊደሎች ናቸው። አሁን እነዚህን ከያዛችሁ በኋላ እናንተ በቀላሉ እንኳን ድምጻቸውን እንኳን እስከ ሰባት እስከ ሰባት ለመጥራት ይህን ከ ካወቃችሁ ከ ኩ ኪ ካ ኬ ክ ኮ ዝም ብላችሁ እንኳን ላይ እየጠራችሁ ከ ኩ ኪ ካ ኬ ክ ኮ እንደዚህ ለመጥራት ሀ ሁ ሂ ሀ ሄ ህ ሆ ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዢ ዦ የዩይ ያዬ ይዮ ደዱ ዲዳ ዴድዶ እያሉ እንደዚህ በቀላሉ እንኳ እነዚህ በቀላሉ ማለት ዜማቸውም ከዚህ ከግራ ወደ ቀኝ ለመጥራት በጣም ቀላል ስለሆነ እነዚህን ለመያዝ ይህንን የመጀመሪያ ፊደላቱን መያዙ በራሱ ወሳኝነት አለው ማለት ነው። እንግዲህ ያን ለመያዝ ይህን ያህል አስፈላጊ ከሆነ ከዛ በተጨማሪ ደግሞ ስለ ቅርጻቸውም ራሱ ለማውራት እነዚህን የመጀመሪያ ፊደላትን ማወቁ ወሳኝ ነው ማለት ነው። ለምሳሌ ሁለተኛ ፊደላት እንደምታዩት የመጀመሪያ ፊደላትን ከያዛችሁ በኋላ ከእነዚህ የመጀመሪያ ፊደላት ላይ ከጎነ ጎናቸው ላይ አግድማ አግድም መስመር ብትጨምሩባቸው ይሄው ሁለተኛ ቤተሰቦቻቸውን ታገኛላችሁ ማለት ነው። የከ ፊደል ላይ ከጎኑ ላይ ብትጨምሩበት ኩ ይሆናል። ከኸ ላይ ሁ፣ ከወ ላይ ው፣ ከአ ላይ ይሄው ኡ፣ ከዘ ላይ ዙ፣ ከዠ ላይ ዡ፣ ከየ ላይ ዩ፣ ከደ ላይ ዱ ይሆናል። ስለዚህ እናንተ ሶስተኛ ፊደላትን ስታዩ ደግሞ እግር እግራቸውን ብታጣመሟቸው እነዚህም ፊደሎች ይሄው ይሆናል። ግን ከን እግሯ ላይ በዚህ በኩል ብታጣመሙ ሂ። ይችወ ደግሞ ያው ወደ ታች ሳብ ተደርጎ እግር ተጨምሮላት ይኸው ዊ። አ ይሄው ኢ። ዘ ይሄው ዚ። ዠ ዢ። የ የተወሰነ ትልያለቸው ጎኗ ላይ ነው ጠመዝመዝ ያለ ነገር የተጨመረባት። ደ ይሄው ዲ፣ እግሯ ላይ ነው እንደዚህ የተጨመረባት ዲ። ስለዚህ የመጀመሪያ ፊደላትን ማወቁ በጣም አስፈላጊ ነው። አራተኛ ጋር ስትመጡ ይሄው እግራቸው በዚህ በዚህ በኩል አጠረ ዋ አ ዛ ዣ ያዳ ብቻ። እነዚህን የመጀመሪያ ፊደላትን ካወቃችሁ ሌሎቹን ከእነዚህ ጋር እያወዳድራችሁ ከእነዚህ ጋር በምን እንደሚለይ እንዴት እነዚህ ፊደሎች ወደ አራት ወደ አምስት ሲመጡ እንዴት እንደተቀያየሩ ለመያዝ ወሳኝ ነው ማለት ነው። ስለዚህ እነዚህን ፊደሎች አንዳንዴ በምታውቁት ቁሳቁስ ወይም ደግሞ በሰው ስም በሆነ ነገር እየወከላችሁ ብትይዙት ደግሞ የበለጠ የመጀመሪያ ፊደላትን ለመያዝ ለጀማሪዎች ይመከራል። ብዙ ጊዜ በነገሮች አሉ። ለምሳሌ ከ፣ ከበሮ፣ ከበሮ አሁን ኸ ያው የሆነ ነገር ብላችሁ እናንተ ወ፣ ወፍ፣ ወፍ አ፣ ዓይን፣ ዓይን ዘ፣ ዘለለ ዠ የሆነ ነገር እናንተ ዠለጠ፣ ወይም የሆነ እናንተ የ፣ የኔ ምናምን ብላችሁ ደ፣ ደስ ወይም ደስታ ደስታ ብላችሁ ይሆን በቃ ይኸው። ደስታ ብላችሁ ብትይዙት እንደዚህ እንደዚህ ነገር እያረጋችሁ ብትይዙት፣ በሆነ ነገር እናንተ በሚመቻችሁ። አሁን ብቻ እናንተ ከዚህ ጋር እኔ እያመጣሁት ለምሳሌ ያህል ነው እንጂ እናንተ በሚቀላችሁ ነገር፣ የሰው ስም፣ የጓደኛ ስም፣ የምን ስም ካለ በሱ ወክላችሁ መያዝ፣ ይሄን የመጀመሪያ ፊደሉን መያዙ የአማርኛ ፊደላትን ለመረዳት እነዚህን ሰባቱን ፊደሎች በቀላሉ ለመያዝ የመጀመሪያ ፊደላቱን መያዙ አስፈላጊ ነው፣ በጣም አስፈላጊ ነው። ስለዚህ ይህን አንዴ ልድገምላችሁና ሁሎቹንም ከላይ ወደ ታች በየቤተሰቦቻቸው እጠራላችኋለሁ። ከ ሀ ወ አ ዘ ዠ የ ደ ስለዚህ እነዚህን ዛሬ ቢያንስ እነዚህን ስምንት ፊደሎችን በደንብ ማወቅ አለባችሁ። ኩ ሁ ኡ

ዬ ዴ ተያያዥነት ያለው ድምፅ አላቸው። አሁን እዚህ ጋር ላይ ኤ ኤ የሚል ድምጽ ትሰማላችሁ። ከዚያ ስድስተኛ ላይ ስንመጣ ደግሞ ክ ህ ው እ ዝ ዥ ይ ድ። እዛ እዚህ ጋር ደግሞ ኮ ሆ ዎ ኦ ዞ ዦ ዮ ዶ። አሁን እነዚህን እንደዚህ እያደረጋችሁ በቀላሉ ከተለማመዳችሁባቸው እንግዲህ፣ ከክፍል አንድ ጀምሮ ነው ማለት ነው። ከሀ ጀምሮ ነው እስከ ክፍል ሶስት ያመጣሁላችሁ። እነዛን ክፍል አንድ እንጀ ይዩት፣ ክፍል ሁለት አለ እዛ። ቀጥሎ ክፍል ሶስት ላይ ደግሞ ቀጣዩ ከ ነው ማለት ነው። ከዛ ከዚህ እስከ ደ እዚያ ክፍል አራትን ምንቀጥል ይሆናል እንግዲህ እነዛ አራተኛ እና ቀጣይ ቪዲዎችን ስንለቅ ደግሞ በሰዓቱ እንዲደርሳችሁ ሳብስክራይብ አድርጉት። በተረፍ መማር የምትፈልጉ ልጆች ከኛ ጋር እንደዚህ ለማወቅ እየጣራችሁ ግን በቀላሉ ማወቅ ያቃታችሁ ልጆች ከኛ ጋር በተወሰኑ ወራቶች ውስጥ በአንድ ወር፣ በሁለት ወር፣ በሶስት ወር ውስጥ አማርኛን ማንበብ መጽሐፍ፣ እንግሊዘኛን ማንበብ መጽሐፍ፣ ሂሳብ፣ መሰረታዊ ሂሳብ ስሌቶቹን፣ ለስራ የሚያስፈልጋችሁን ማንኛውንም ስሌት በቀላሉ በተወሰኑ ቀናት ውስጥ እንድታውቁ ስለምናደርግ ብቃት ያላቸው አስተማሪዎች አሉን። ስለዚህ እነሱ ቀጥታ እናንተን በአጭር ጊዜ ውስጥ እንድታውቁ ስለሚያደርጓችሁ ከኛ ጋር ይሄው የኦንላይን ትምህርት ቤታችን ስልክ ነው። እሱን አንስታችሁ በኢሞ በዋትሳፕ በቴሌግራም ደውሉልን። ወይም ደግሞ ቮይስ አስቀምጦልን ቴክስት ጻፉልን እናንተን በሚመቻችሁ ሰዓት ሃያ አራት ሰዓት እያስተማርን ስለሆነ በማንኛውም ሰዓት ስልካችሁን አንስተን በሚመቻችሁ ሰዓት እንድትማሩ እናደርጋለን። በቀጣይ ዝግጅት እስከምንገናኝ ሰላም።